እዚህን በዝርዝር እንመለከታለን። እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦችና ዘጠኝ የኒውክሌር ሳይንቲስቶች ተገድለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሠረተ ልማትና የባለስቲክ ሚሳይል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኃይሎች ኢታማዦር ሹም ይገኙበታል። ሕፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸው ተዘግቧል። በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። መሐመድ በጠቅላይ ኢታማዦር ሹምነታቸው የአገሪቱ ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ናቸው። ጠቅላይ ኢታማዦር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር። መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅት የአብዮት ዘቡ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ውስጥ ካሉ የጦር አዛዦች መካከል አክራሪ ባለመሆን ይታወቃሉ። በቅርቡ በጥንታዊው የፐርሲ ፖሊሲ ፍርስራሽ ፊት ለፊት ሰላም እንዲሰፍንና ጦርነት እንዲወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱር ራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ታማዦር ሹም ሆነው መተካታቸውን የኢራን መንግሥታዊ የዜና ወኪል ኢርና ገልጸዋል። ሁሴይን ሰላሚ ሁሴን ሰላሚ የኢራን አብዮታዊ ዘብ ዋና አዛዥ ነበሩ። ሁሴን የአብዮታዊ ዘብን የተቀላቀሉት የኢራን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ 1980 ነው። በወታደራዊ ማዕረግ ከፍ እያሉ ሲመጡም በአሜሪካና በምዕራባውያን ጋሮቿ ላይ በሚናገሩት ጠንካራ ትርክቶችና በንግግር አዋቂነታቸው ዝናን አተረፉ። አብዮታዊ ዘብ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የገሃነም በሮችን ትከፍታለች ብለዋል። በኢራን ኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤት እና የአሜሪካ ከአውሮፓውያኑ ሁለት ሺህ ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል ኢራን 300 ድሮኖችና ሚሳይሎችን ያሳተፈ የመጀመሪያውን የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር። ሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከአርባ ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር፣ የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። መሐመድ ፓክፖት የአብዮታዊ ዘቡ ዋና አዛዥ ሆነው መሾማቸውን የኢራን የመንግሥት ሚዲያ ዘግቧል። ሃላማሊ ራሺድ ሃላማሊ ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። አላምሊ በአውሮፓውያኑ 1980ዎቹ ከኢራቅ ጋር በተደረገው ጦርነት የተዋጉ ሲሆን ቀደም ብሎ የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያቸውን ተከትሎ አሊ ሻድሚኒ የአደጋ ጊዜ እዝ መሪ ሆነው መሾማቸውን የኢራን መንግሥታዊ ሚዲያ ዘግበዋል። አሚር አሊ ሃጂዛዴ የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩት አሚር አሊ አጂዛይዴ የሀገሪቱን የሚሳኤል ፕሮግራም በመምራት ታዋቂ ሰው ነበሩ። የእስራኤል መከላከያ ሰራዊት አዛዡ በእስራኤል ላይ ጥቃትን ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የዝ ማዕከል ውስጥ ተሰብስበው ነበር ብለዋል። አዛዡን ጨምሮ ቡድኑ የተገደሉትም በሕንፃው ላይ ባነጣጠረ ጥቃት ነው ብለዋል። ባለፈው ዓመት ጥቅምትና ሚያዚያ ወራት ላይ በእስራኤል ላይ የተፈጸሙ የሚሳኤል ጥቃቶችን ያዘዙትም አጂዛዴህ መሆናቸውን መከላከያው አስታውቋል። አጂዛዴህ በአውሮፓውያኑ 2020 ከቴህራን ተነስቶ ይበር የነበረ የዩክሬን የመንገደኞች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ሕዝብ ዘንድ ተቀባይነታቸው ቀንሶ ነበር። በዚህ አደጋ 176 ሰዎች ሕይወታቸው አልፏል። ፍሬዱን አባሲ፣ የኒውክሌር ሳይንቲስቱ ፍሬዱን አባሲ በአውሮፓውያኑ 2011 እስከ 2013 ድረስ የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ ነበሩ። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የሀገሪቱ የፓርላማ አባል ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በትሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ከኢራን የኒውክሌር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸውም ይነገራል። በቅርቡ ኤስ ኤን ኤን አይ አር ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኒውክሌር ጦር መሳሪያ መገንባት እንደሚቻል ተናግረው ነበር። የተገደሉ የኒውክሌር ሳይንቲስቶች እስራኤል በዚህ ጥቃት የገደለቻቸው ዘጠኝ የኒውክሌር ሳይንቲስቶች መሆናቸውን ጦሩ አስታውቋል። መሄዲ ቴህራንቺ በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት፣ አብዱልሐሚድ ሚኖሽር በሻዲ በህሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ፣ አህመድ ረዛ ዞልፋጋሪ በሻሂድ በህሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር አሚድ ሆሴን ፈቂ በሻሂድ በሽቲ ዩኒቨርሲቲ የኒውክሌር ፕሮፌሰር በተጨማሪም ሞታልቤዛዴ የተሰኘ የኒውክሌር ሳይንቲስት መገደሉ ተገልጿል። የኢራኑ ታላቁ መሪ አያቶላ አሊ ኤሚኒ አማካሪ አሊ አምናኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመላክተዋል። እስራኤል ኢላማ ያደረግኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴሄራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም ውስጥ ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግበዋል። እስራኤል በኢራን ጥቃት ያደረሰችባቸው ስፍራዎች የትኞቹ ናቸው? እስራኤል በዚህ ጥቃት ከመታቻቸው መካከል በናታንዛ በተሰኘችውና ከተማ የሚገኘው የኢራን ዋነኛ የዩራኒየም ማበልጸጊያ ማዕከል አንዱ ነው። እስራኤል በዚህ ጥቃት ከመታቻቸው መካከል በናታንዝ በተሰኘችውና በከተማ በሚገኘው የኢራን ዋነኛ ዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህም በተጨማሪ ቴህራን እና በአካባቢው ያሉ ወታደራዊ ስፍራዎች፣ ታብሪዝ በተሰኘችው ከተማ የሚገኝ የኒውክሌር የምርምር ማዕከልና በሁለት የጦር ስፈሮች ፍንዳታ ተሰምተዋል። ከቴህራን በስተደቡብ የምትገኘው የኢስፋን ከተማ በስተ ደቡብ ምዕራብ የምትገኘው የአራቅ ከተማ እንዲሁም በስተ ምዕራብ የምትገኘው የከርማንሻህ ከተማ ጥቃት ተፈጽሞባቸዋል የኢራን ታላቁ መንፈሳዊ መሪ አሊ ሄሚኒ ጥቃቱን ተከትሎ እስራኤል መራራና የከፋ ህመም ዕጣ እንደሚገጥማት አስጠንቅቀዋል በአምላክ ፈቃድ እንዲሁም በኢስላሚክ ሪፐብሊክ ጦር ኃይሎች ሃያል እጅ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል